ይህንን ሁሉ ጊዜ ስታሳልፍ ቤተሰብ አለ፣ ጓደኛ አለ፣ የሰፈር ሰው፣ ወደ ህክምና ቦታ ሊወስዱህ ሞክረዋል? አዎ ሞክረዋል። እነሱ ሊጠቀሙበት ያሰቡት ወይም መሰለ፣ ወደ ህክምና ቦታ ሲወስዱኝ ጀስት እዛው ሆኜ የሆነ በቃ የሆነ ሰው ሲታሰር ወይም የሆነ ቦታ ሆኖ ሲዘጋበት ሲከለከል ነገሮችን ይተዋል ብለው ሰው ያስባል። ብዙሃኑ በቃ ፎርቢድን ክልክል ነው ስለተባልክ ብቻ መተው ወይም በዱላ ወይ በሆነ በሆነ ነገር ሰዎች ይተዋሉ ብለን እናስባለን። ግን ኖርማሊ የአንተ ኢንተረስት ነው ማተር የሚያደርገው ፍላጎት ነው። እና ይዞኝ ሄደዋሉ ሆስፒታል ይዞኝ ሄደዋሉ ያመዋል ምናምን ብለው ሊያስተኙኝ ይዛው ከአይብሮ በሽተኞች ጋር እንዴት ብለ ምናምን ነው ከተማርኩ ነርሲንግ እና፣ የዛኔ ስትማር ሰው ኮንሽስ ወይም ያለበትን አካባቢ ኦብዘርቭ ያደርጋል አያረግም የሚለውን ነገር ኮንፊርም ለማድረግ የሚጠየቅ ጥያቄ አለ። እና ፒፒቲ ይባላል፣ ፕሌስ ፐርሰን ኤንድ ታይም። እና የሕክምና ባለሙያው በቃ ይግባ የተኛ ምናምን ተብሎ ነው ድራይቭ ዳርጎኝ፣ ሁሉም እዛ ትቶ ለመምጣት ነው የፈለገው በወቅቱ። በጣም ሰልችቶታል፣ ኦቨር ሰልችቶታል፣ በቃ ያም ዋል እንደዚህ እንደዚህ ተብሎ ተቀመጥኩ እሱ ጋር። ጠየቀኝ ፕሌስ ፐርሰን ኤንድ ታይም ነው የሚጠይቅክ። እና የት ነው ያለ ባለኝ፣ ሆስፒታል ያለሁት አልኩት። እኔ ማንደኛ የጠና በሆነ ሙያነ አልኩት። አሁን ሰዓት ውስጥ ሰዓት ይመስላል ምናምን ነገር ትክክለኛ ኤግዛክት የሆነ ሰዓት በአፕሮክሲሜሽን ነገርኩት በግምት ማለት ነው። ጤናማ ነው ብሎ ወደ ቤት ሸኘኝ። እና ተሞክሮ ነበር። ሆስፒታል እዛው የሆነ በቃ የሆነ እንትን ውስጥ ገብተህ፣ በነገራችን ላይ እግዚአብሔር ይመስገን እዛ ለመግባቴ እዛ ገብቼ ቢሆን ኮምፕሊትሊ ላብድ ይችል ነበር።